ሰዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን እንደናነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከመጠን በላይ ተልባን መመገብ በጤናችን ላይ የሚያስከትለውን ጉዳቶቹን እናም በትክክለኛው መጠን በቀን ምን ያክል መጠቀም አለባችሁ፣ እንዴትስ ብትጠቀሙት ይመረጣል የሚለውን በዚህ ቪዲዮ ላይ በሚገባ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በጣም የብዙ ሰዎች ስህተት ምንድን ነው ተልባ እጅግ በጣም በርካታ የጤና ጥቅሞች እንዳለው ስለሚያውቁ ከልክ በላይ ይጠቀማሉ ማለት ነው። የትኛውም ነገር ከልክ በላይ የምትጠቀሙ ከሆነ የጤና ጉዳትን እንደሚያስከትል ማወቅ አለባችሁ። ስለዚህ ተልባን ከልክና ከመጠን በላይ መጠቀም የለባችሁም። ተልባ እጅግ በጣም ብዙ የጤና ጥቅሞች ያሉት ዘር ነው። ተልባ በኦሜጋ ስሪ ፋቲ አሲድ የበለጸገ ነው። በተለይም በአልፋ ሊኖሌኒክ አሲድ ወይም ደግሞ በኤኤልኤ የተባለውን የልብ ጤናማ ቅባቶችን ይዟል። ተልባ በፋይበር የበለጸገ ነው። ይህም የምግብ መፈጨትን ያሻሽላል፣ የሆድ ድርቀትንም ይከላከላል። እንዲሁም የደም ስኳርንም ለመቆጣጠር ይረዳል። ተልባ የኮሌስትሮል መጠንንም ለመቀነስ ይረዳል። በውስጡ ያለው የሚሟሟ ፋይበር ከኮሌስትሮል ጋር ተጣብቆ ከሰውነት እንዲወገድ ያደርጋል። ተልባ የደም ግፊትን ለመቀነስ ሊረዳም ይችላል። ጥናቶችም እንደሚያሳዩት በተለይም ከፍተኛ የደም ግፊት ላላቸው ሰዎች ጠቃሚ ነው። ተልባ የደም ስኳርንም ለመቆጣጠር ይረዳል። በውስጡ ያለው ፋይበር ግሉኮስን ወደ ደም ውስጥ መውጣትን ያዘገየዋል። ተልባ የሰውነት ክብደትንም ለመቆጣጠር ይረዳል። በውስጡ ያለው ፋይበር የረሃብ ስሜትን በመቀነስ ክብደትን ለመቆጣጠር ይረዳል። ተልባ በአንቲ ኦክሲዳንቶችም የበለጸገ ነው። በውስጡ ያለው ሊግናንስ እናም ሌሎች አንቲ ኦክሲዳንቶች የሰውነት ሴሎችን ከጉዳት ይጠብቃሉ። ተልባ ጸረ ብግነት ባህሪያትም አለው። በውስጡ ያሉት ኦሜጋ ስሪ ፋቲ አሲዶች ሰውነት ውስጥ ያለውን እብጠትን ለመቀነስ ይረዳሉ። ተልባ የጡት ካንሰርን ጨምሮ የተወሰኑ የካንሰር አይነቶች ስጋትንም ሊቀንስ ይችላል። ተጨማሪ ምርምር ግን ከዚህ ጋር ያስፈልጋል። በውስጡ ያሉት ሊግናንስ የሆርሞን ተጽዕኖዎች ሊኖራቸው ይችላል። ተልባ የቆዳን ጤንነትንም ያሻሽላል። በውስጡ ያሉት ፋቲ አሲዶች ቆዳን እርጥበት እንዲይዝና ለስላሳ እንዲሆን ይረዳል። ተልባ የፀጉርን ጤንነትንም ያበረታታል። በውስጡ ያሉት ንጥረ ነገሮች ፀጉርን ለማጠናከርናም እድገቱን ለማሳደግም ይረዳሉ። ተልባ የአጥንትን ጤንነት ሊደግፍ ይችላል። አንዳንድ ጥናቶችም እንደሚያሳዩት ኦሜጋ ስሪ ፋቲ አሲዶች የአጥንትን ጥንካሬ ለመጠበቅ ጠቃሚ ሊሆኑ ይችላሉ። ተልባ የምግብ መፈጨትን ጤናም ያሻሽላል። በውስጡ ያለው ፋይበር ጤናማ የአንጀት ባክቴሪያዎችን እድገትን ያበረታታል። ተልባ የማረጥ ምልክቶችንም ሊቀንስ ይችላል በተወሰኑ ሴቶች ላይ። በውስጡ ያሉት ሊግናንስ መጠነኛ የኤስትሮጅን ተጽዕኖ ሊኖራቸው ይችላል። ተልባ ለቬጂተሪያኖች እናም ለቪጋኖችም ጥሩ የኦሜጋ ስሪ ምንጭ ነው፣ ከአሳ ዘይት አማራጭ በመሆን ያገለግላል ማለት ነው። ስለዚህ ተልባ እጅግ በጣም ዘርፈ ብዙ ጥቅሞች አሉት እርግጥ ነው፣ ነገር ግን እነዚህን ሁላ ጥቅሞች ለማግኘት ተልባን ምንጊዜም ቢሆን በመጠኑ ነው መጠቀም ያለባችሁ። እነዚህን ጥቅሞች ያገኛለሁ ብላችሁ ከልክ በላይ የምትጠቀሙ ከሆነ ተልባ የጤና ችግርን ወይም ደግሞ ጉዳትን ያስከትላል ማለት ነው። ታዲያ ከመጠን በላይ ተልባን መመገብ ለጤናችን የተለያዩ አሉታዊ ጉዳቶችን ሊያስከትል ይችላል። እነዚህን እነግራችኋለሁኝ። አንደኛ የጨጓራና የአንጀት ችግሮች ናቸው። ተልባ ከፍተኛ መጠን ያለው የአመጋገብ ፋይበርን ይዟል። በአንድ ጊዜ ወይም ደግሞ በፍጥነት በብዛት መውሰድ የሆድ መነፋት፣ የሆድ ቁርጠት፣ ጋዝና ተቅማጥ ወይም የሆድ ድርቀትንም ሊያስከትል ይችላል። ሰውነታችን ከፍተኛ መጠን ላለው ፋይበር ቀስ በቀስ ካልተላመደ እነዚህ ችግሮች የመከሰት እድላቸው በጣም ከፍተኛ ነው። ፋይበር የምግብ መፈጨትን የሚረዳ ቢሆንም በድንገት በብዛት ሲወሰድ በአንጀት ውስጥ ያለውን ፈሳሽን በመምጠጥ ወይም ከመጠን በላይ ጋዝን በመፍጠር ምቾት ማጣትን ሊያስከትል ይችላል። በቂ ውሃ ለመጠጣት ደግሞ የሆድ ድርቀትን ሊያባብስ ይችላል። ሁለተኛ ደግሞ የተመጣጠነ ምግብ ንጥረ ነገር እንዳይመጠጥ መከልከል። ይህ ታዲያ በጣም አልፎ አልፎ የሚከሰት ነው። ከፍተኛ መጠን ያለው ፋይበር በአንጀት ውስጥ ከሌሎች ንጥረ ነገሮች ጋር በመጣመር ሰውነት እንዲመጣቸው እንዳይችል ሊያደርግ ይችላል። በተለይም እንደ ካልሲየም ብረት እና ዚንክ ያሉ ማዕድናት የመምጠጥ ሂደትን ሊያስተጓጉል ይችላል። ይህ ጉዳት በተለይ በአብዛኛው አመጋገባቸው በተልባ ላይ ብቻ ላይ ተመሰረተ እናም ሌሎች የተመጣጠኑ ምግቦችን በበቂ መጠን ለማያወቹ ሰዎች ላይ የመከሰት እድሉ በጣም ከፍተኛ ነው። በተመጣጣኝ አመጋገብ ውስጥ አልፎ አልፎ ከፍተኛ መጠን ያለው ተልባን መውሰድ ይህን ያክል ችግርን አይፈጥርም። ሶስተኛ ደግሞ የደም መፍሰስ አደጋ መጨመር ነው። በተለይም ደምን የሚያቀጥኑ መድኃኒቶችን ለሚወስዱ ሰዎች ተልባ ኦሜጋ ስሪ ፋቲ አሲዶችን የያዘ ሲሆን ይህም በተወሰነ ደረጃ ደምን የማቅጠን ባህሪ ያለው፣ ከመጠን በላይ መውሰድ ደግሞ ይህን ተጽዕኖ በማጎልበት በተለይ ደምን የሚያቀጥኑ መድኃኒቶችን እንደ ዋርፋሪን ወይም ደግሞ አስፕሪንን ለሚወስዱ ሰዎች የደም መፍሰስ አደጋን ሊጨምር ይችላል። ምንም እንኳን የተልባው የደም ማቅጠን ተጽዕኖ ከጠንካራ የደም ማቅጠኛ መድኃኒቶች ያነሰ ቢሆንም በብዛት ሲወሰድ ከእነዚህ መድኃኒቶች ጋር በመደመር አደጋን ሊያስከትል ይችላል። አራተኛ ደግሞ የሆርሞን መዛባት ነው። ተልባ ሊግናንስ የተባሉ የእጽዋት ኤስትሮጂኖችን ይዟል። ከመጠን በላይ መውሰድ በሰውነት ውስጥ ያለው የሆርሞን ሚዛንን ሊረብሽ ይችላል፣ በተለይም ሆርሞን ሴንሲቲቭ የጤና ችግሮች እንደ የጡት ካንሰር ወይም ደግሞ የማሕፀን ፋይብሮይድስ ባለባቸው ሰዎች ላይ። ይሁን እንጂ ይህ በሰዎች ላይ ያለው ተጽዕኖ ሙሉ በሙሉ የተረጋገጠ አይደለምና አብዛኞቹ ጥናቶች መጠነኛ የሆነ የተልባ ፍጆታ ለእንደነዚህ አይነት ችግሮች የመጋለጥ ዕድልን እንደማይጨምር ያሳያሉ። ሆኖም ግን ከፍተኛ መጠን ያለው አጠቃቀም ጥንቃቄን ይጠይቃል። አምስተኛ ደግሞ የአለርጂ ምላሾች ነው። ልክ እንደ ማንኛውም ምግብ አንዳንድ ሰዎች ለተልባ አለርጂ ሊሆኑ ይችላሉ። ከመጠን በላይ መውሰድ የአለርጂ ምልክቶችን የመፍጠር ወይም ደግሞ የማባባስ እድልንም ይጨምራል። የአለርጂ ምልክቶች እንደ የቆዳ ሽፍታ፣ ማሳከክ፣ እብጠት፣ ማስነጠስ፣ የአፍንጫ መታፈን ወይም ደግሞ የመተንፈስ ችግርን ሊያካትቱ ይችላሉ። ስድስተኛ ደግሞ የፕሮስቴት ካንሰር አደጋ መጨመር ነው። በወንዶች ላይ የተደረጉ ጥናቶች አሁንም ውስን ናቸው። አንዳንድ የመጀመሪያ ደረጃ ጥናቶች ከፍተኛ መጠን ያለው የአልፋ ሊኖሌኒክ አሲድ ወይም ደግሞ ኤኤልኤን መውሰድ በተልባ ውስጥ በብዛት የሚገኘው ኦሜጋ ስሪ ፋቲ አሲድ በአንዳንድ ወንዶች ላይ የፕሮስቴት ካንሰር የመጋለጥ ዕድልን ሊጨምር እንደሚችል ጠቁመዋል። ይሁን እንጂ ይህ ግኝት አሁንም አወዛጋቢ ነው፣ እናም ተጨማሪ ምርምር ያስፈልጋል። ወንዶች በተለይም ለፕሮስቴት ካንሰር የመጋለጥ ዕድላቸው ከፍተኛ ከሆነ ከመጠን በላይ ተልባን ከመውሰድ መጠንቀቅ ይኖርባቸዋል ማለት ነው። ታዲያ ምን ያክል የተልባ መጠን ብዙ እንደሆነ ይቆጠራል። በቀንስ ምን ያክል መጠን መውሰድ ይመከራል የሚለውን ደግሞ ልንገራችሁ። በአጠቃላይ በቀን ከ1 እስከ 2 የሾርባ ማንኪያ ወይም ደግሞ ከ15 እስከ 30 ግራም የተልባ እህልን መውሰድ ለአብዛኛዎቹ ሰዎች ደህንነቱ የተጠበቀ እናም ጠቃሚ እንደሆነ ይቆጠራል። ከዚህ መጠን በላይ መውሰድ አሁን ለነገርኳችሁ የጎንዮሽ ጉዳቶች የመጋለጥ እድልን ይጨምራል። ታዲያ ማንኛውም የጤና ችግር ካለባችሁ ወይም የተወሰኑ መድኃኒቶችን የምትወስዱ ከሆነ ተልባን በአመጋገባችሁ ውስጥ ከማካተታችሁ በፊት ወይም መጠኑን ከመጨመራችሁ በፊት የጤና ባለሙያን ማማከር አስፈላጊ ነው ማለት ነው። ስለዚህ ከአንድ እስከ ሁለት የሾርባ ማንኪያ በቀን መውሰድ ምንም ጉዳትን አያስከትልም ያስከትልም። ከዛ በላይ በፍጹም አትጠቀሙ። ተልባን ይበልጥ ተመራጭ እናም ጤናማ በሆነ መንገድ እንዴት ብትመገቡት እንደሚመረጥ ደግሞ አሁን እነግራችኋለሁኝ። አንደኛ ተልባውን ፈጭቶ መጠቀም ነው። ሙሉ የተልባ እህል ጠንካራ ሽፋን ስላለው ሰውነታችን በቀላሉ ሊፈጨው እናም በውስጡ ያሉትን ጠቃሚ ንጥረ ነገር እንደ ኦሜጋ ስሪ ፋቲ አሲድናም ሊግናንስን ሙሉ በሙሉ ሊወስድ አይችልም። የቡና መፍጫ ወይም ደግሞ የምግብ ማቀነባበሪያን በመጠቀም ከመጠቀማችሁ በፊት ወዲያውኑ ፍጩት። ቀድሞ የተፈጨ ተልባን ከገዛችሁ ደግሞ አየር በሌለው ቀዝቃዛና ጨለማ ቦታ ውስጥ አስቀምጡት ምክንያቱም በቀላሉ ኦክሳይድ ሊሆን ይችላል፣ አየር ከነካው። ኦክሳይድ ማለት አንድ ንጥረ ነገር ከኦክሲጅን ጋር ሲዋሃድ የሚፈጠር ኬሚካላዊ ውህድ ነው። በዚህ ሂደት ውስጥ ኦክሲጅን ኤሌክትሮኖችን ከሌላው ንጥረ ነገር ይቀበላል። በቀላል አማርኛ ኦክሳይድ ማለት አንድ ነገር ከነፋስ ወይም ደግሞ ከኦክሲጅን ጋር ተቀላቅሎ አዲስ ነገር ሲሆን ማለት ነው። ይህ ደግሞ ለጤናችን በጣም ጎጂ ነው ማለት ነው። ስለዚህ ኦክሳይድ እንዳይፈጠር ሙሉ በሙሉ የተሸፈነ ወይም ደግሞ በደንብ የተከደነ እቃ ውስጥ ማስቀመጥ ይኖርባቸዋል። ሁለተኛ ደግሞ በውሃ ወይም ደግሞ በሌላ ፈሳሽ ውስጥ መጨመር ነው። ተልባ የሚሟሟ ፋይበር ስላለው ውሃ ስትጨምሩበት ጀል የመሰለ ንጥረ ነገርን ይፈጥራል። ይህ ንጥረ ነገር የደም ስኳርን ለመቆጣጠርና የኮሌስትሮል መጠንን ለመቀነስ ይረዳል። እንዲሁም በቀላሉ ለመዋጥና ለመዋሃድም ቀላል ይሆናል። አንድ የሾርባ ማንኪያ የተፈጨ ተልባን በአንድ ብርጭቆ ውሃ ወይም ደግሞ ጭማቂ ውስጥ ጨምራችሁ ለጥቂት ደቂቃዎች አቆዩትና መጠጣት ትችላላችሁ። ወደ ለስላሳ መጠጦች፣ ወደ እርጎ ወይም ደግሞ ወደ ኦትሜል ላይም መጨመር ትችላላችሁ። በዚህ መልኩ መጠቀም ትችላላችሁ። ሶስተኛ ደግሞ በምግብ ውስጥ ማካተት ነው። የተፈጨ ተልባን በተለያዩ ምግቦች ውስጥ በመጨመር ጣዕሙን ሳይቀይር የጤና ጥቅሞቹን ማግኘት ይቻላል። በዳቦ በኩኪስ ወይም ደግሞ በሌሎች የተጋገሩ ምርቶች ውስጥ ጨምሩት በሾርባ በወጥ ወይም በሰላጣ ላይም መጨመር ትችላላችሁ ከቁርስ እህል ጋርም ቀላቅሎት በስጋ ወይም ደግሞ በአትክልት ጥብስ ላይም ተልባን መጠቀም ትችላላችሁ አራተኛ ደግሞ መጠነኛ በሆነ መጠን መጠቀም ነው ከመጠን በላይ ተልባን መውሰድ የሆድ መነፋት ጋዝ ወይም ደግሞ ተቅማጥን ሊያስከትል ይችላል። በቀን ከአንድ እስከ ሁለት የሾርባ ማንኪያ ወይም ደግሞ ከ15 እስከ 30 ግራም የተፈጨ ተልባን መጠቀም በአብዛኛው በቂ እናም ጤናማ ነው። ከዚህ በላይ አትጠቀሙ። አምስተኛ ደግሞ በቂ ውሃን መጠጣት ነው። ተልባ ከፍተኛ መጠን ያለው ፋይበር ስላለው በቂ ውሃ አለመጠጣት የሆድ ድርቀትን ሊያስከትልባችሁ ይችላል። ተልባን በምትጠቀሙበት ወቅት በቂ መጠን ያለው ውሃን መጠጣታችሁን አረጋግጡ። በተቻለ መጠን ከመጠቀማችሁ በፊት ወዲያውኑ ተልባውን መፍጨት፣ የተፈጨ ተልባን በማቀዝቀዣ ውስጥ አየር በሌለው እቃ ውስጥ ከታችሁ ማስቀመጥ፣ ተልባን በአመጋገባችሁ ውስጥ ለመጀመሪያ ጊዜ ስታካትቱ ደግሞ ቀስ በቀስ በትንሽ መጠን መጀመርና ሰውነታችሁ ሲላመድ መጠኑን መጨመር ይመከራል ማለት ነው። በአንድ ጠቃሚ ነው ብላችሁ ተልባን ከልክ በላይ መጠቀም አትሞክሩ። በትንሽ መጠን ጀምራችሁ ቀስ እያለ እየተላመዳችሁ ስትሄዱ መጨመር ይሻላል። በእነዚህ መንገዶች ተልባን መመገብ የጤና ጥቅሞቹን በሙሉ እንድታገኙ እናም ሊከሰቱ የሚችሉ የጎንዮሽ ጉዳቶችን እንድትቀንሱ ይረዳችኋል ማለት ነው። ታዲያ ተልባን ስንጠቀም ቆልተን ብንፈጨው ይሻላል ወይንስ ደግሞ ጥሬውን ብንፈጨው ይሻላል የሚለውን ጥያቄ አለ። እሱን ደግሞ እመልስላችኋለሁኝ። በሁለቱም መንገድ ተልባን ፈጭታችሁ መጠቀም ትችላላችሁ። በሀገራችን ቆልተን መፍጨት የተለመደ ነው። ነገር ግን በደንብ እሳት ካስነካችሁት አንዳንድ ጥቅሞቹ ሊቀንስ ይችላል ማለት ነው። ጥሬውን መፍጨት ለምን እንደሚመረጥ ልንገራችሁ። ጥሬውን መፍጨት ንጥረ ነገሮቹን ይጠብቃል። ጥሬው ተልባ ሲፈጭ በውስጡ የሚገኙት ኦሜጋ ስሪ ፋቲ አሲዶች እና ሌሎች ጠቃሚ ንጥረ ነገሮች በተሻለ ሁኔታ ይጠበቃሉ ወይም ደግሞ አይጠፉም። ከፍተኛ ሙቀት ደግሞ እነዚህን ስባማ አሲዶች ሊጎዳ ወይም ደግሞ ሊቀንስ ይችላል። ከልክ በላይ የምትቆሉት ከሆነ ወይም ደግሞ በጣም እሳት ካስነካችሁት እነዚህ ንጥረ ነገሮች ይጠፋሉ ማለት ነው። የጥሬው ተልባ ሽፋን ሲፈጭ ሰውነታችን ንጥረ ነገሮቹን በቀላሉ እንዲወስድ ያስችለዋል ማለት ነው። ስለዚህ ጥሬው ተልባ ሲሆን ጉዳት አለው ወይንስ ደግሞ የለውም የሚለው ልንገራችሁ። ይህ በጣም ወሳኝ ነው። ጥሬው ተልባ ተፈጭቶ በትንሽ መጠን ሲወሰድ በአብዛኛው ጉዳት የለውም በመጠኑ ከወሰዳችሁ ነው ታዲያ። ይሁን እንጂ ጥሬው ተልባ ካላወቅንበት ጉዳቶችን ሊያስከትልብን ይችላል። ጥሬው ተልባ ሳያኖጂኒክ ግላይኮሳይድ የተባለ ንጥረ ነገርን በትንሽ መጠን ይዟል። ይህ ንጥረ ነገር ደግሞ በሰውነት ውስጥ ሲሰበር ሃይድሮጅን ሳያናይድ የተባለ መርዛማ ንጥረ ነገር በትንሽ መጠን ሊፈጥር ይችላል። እነዚህ ግላይኮሳይዶች በብዛት ካልተፈጩ ወይም ደግሞ ካልተዘጋጁ ለምሳሌ በሙቀት ካልነካቸው በሰውነት ውስጥ ሃይድሮጅን ሳያናይድን ሊለቁ ይችላሉ ማለት ነው። ስለዚህ ተልባን በደንብ መፍጨት የዚህ ንጥረ ነገር ተጽዕኖውን ይቀንሷል እንዲሁም በትንሽ መጠን መጠቀም፣ በቀን ከአንድ እስከ ሁለት የሾርባ ማንኪያ ብቻ መጠቀም በአብዛኛው ምንም አይነት ችግርን አይፈጥርባችሁም። ሰውነታችን በራሱ ይህን አነስተኛ መጠን ያለው ሃይድሮጂን ሳያናይድን የማስወገድ አቅም አለው። ሙሉን የተልባ እህል ሳንፈጭ ብንጠቀምበት ሰውነታችን ጠቃሚ ንጥረ ነገሮችን ሙሉ በሙሉ ለመውሰድ ሊቸገር ይችላል ማለት ነው። ስለዚህ መፍጨት ንጥረ ነገሮቹን በተሻለ ሁኔታ ለመጠቀም ይረዳናል። ተልባን ቆልተን መፍጨት ደግሞ ጣዕሙን ሊለውጠው ወይም ደግሞ ጥሩ ሊያደርገው ቢችልም ለከፍተኛ ሙቀት ከተጋለጠ የተወሰኑ የጤና ጥቅሞችን በተለይም የኦሜጋ ስሪ ፋቲ አሲዶችን ሊቀንሰው ይችላል እንዲሁም ሳያኖጂኒክ ግላይኮሳይዶችን ለመቀነስ ሊረዳ ቢችልም መፍጨትም ተመሳሳይ ውጤትን ያስገኛል ማለት ነው። በአጠቃላይ ተልባ ለጤና ጥቅሞቹ ስንጠቀመው በመጠኑ የምንጠቀም ከሆነ ጥሬውን ፈይተን መጠቀም ይቻላል። ካበዛችሁት ግን ጉዳትን ያስቀጥላል። ጥሬውን መጠቀም ማለት ነው በጣም በመጠኑ ብቻ መሆን አለበት። በትንሽ መጠን መጠቀምና በደንብ መፍጨት ከሳያኖጂኒክ ግላይኮሳይዶች ጋር የተያዙ ስጋቶችን ይቀንስላቸዋል። ቆልተን መፍጨትም ይቻላል ግን በደንብ እሳት ካስነካ ነው የተወሰኑ ጠቃሚ ንጥረ ነገሮችን ሊያጣ ይችላል ማለት ነው። ቆልታችሁ ስትጠቀሙት በጣም በትንሹ መሆን መቻል አለበት እሳት የሚነካው አለበለዛ የንጥረ ነገር ጥቅሞቹ ሙሉ በሙሉ ወይም ይጠፋሉ ወይም ደግሞ ሊቀንስ ይችላል። ይህንን መረዳት አለባችሁ። ሳትቆሉት ደግሞ በጥሬው መፍጨት ከፈለጋችሁ ትችላላችሁ ግን በደንብ አድግታችሁ መፍጨት አለባችሁ። ሳትቆሉት ከሆነ በደንብ ይፈጭ በደንብ አድርጋችሁ ማለት ነው። ከዛ በኋላ ደግሞ ከልክ በላይ በፍጹም ማለት ይጠቀሙ በጣም በጣም በትንሹ መሆን መቻል አለበት አለበለዚያ፣ ጥሬውን ፈጭታችሁ ከልክ በላይ የምትጠቀሙ ከሆነ በጣም ከፍተኛ ጉዳትን ያስከትላል። በአጠቃላይ ግን ተልባ በቀን ከአንድ እስከ ሁለት የሾርባ ማንኪያ ብቻ መጠቀም ይመከራል። ከዛ በላይ መጠን መጠቀም የጎንዮሽ ጉዳቶችን ሊያስከትልባችሁ ይችላል ማለት ነው። ማንኛውም የጤና ችግር ካለባችሁ ደግሞ ተልባን ከመጠቀማችሁ ወይም ደግሞ ወደ አመጋገባችሁ ከማካተታችሁ በፊት አስቀድማችሁ ከጤና ችግራችሁ ጋር አብሮ ይሄዳል ወይስ ደግሞ አይሄድም የሚለውን ለማወቅ የጤና ባለሙያን ወይም ደግሞ ዶክተራችሁን ማማከር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 እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ ቻውታው